እያስተዋላቸው አድርጉት። አንቺንም ጨምሮ ጠርታ ጠይቀሻል። አይ ቲንክ ይበቃል ይመስለኛል፣ ይበቃል። የነገሩ መነሻም ዘዴ እንድታቂው ሲስተር ይሄ ነው። ምሳሌ ዛኔ አንቺ ይህን ነገር ባታደርጊ እዚህ ደረጃ የማይደርሱም ነበር እና አንዳንዴ ይገባኛል እኔ ስለ ፖስትኩ ነው እንጂ የሚክዬ እኮ ፎቶ እኮ የተፖስተው ከሌላ ቤት ነው የሚክዬ ገብቶ እሱ ማጣ ታው እንደገና ደሞ ከእኔ ወጪ ደግሞ ሁለት ቪዲዮ አንድ ቤት ተፖስተዋል እኮ የሚክዬ የእኔ ነው የሚል የተባለው እኮ ያ አንቺ ምሳሌ አሁን ያኔ አንቺን ሳሪም ጋር ስለምትታይ አይ እዛ ምናምን አንቺ እንደ ፖስተሹ ተደርጎ ነገሩ ሲወጣ መጀመሪያ ባይፖስተሽ ኑሮ እዚህ ደረጃ ማይደርሱም ግን ያም ሆነ ይህ ይቅርታ ጠይቀሻል ለወደፊት ግን እባካችሁን ሰው ማን እንደሆነ በእርግጠኝነት ሳታውቁ የሰው ፎቶ አትለጥፉ። ኢቭን እንኳ የጉዳዩ ባለቤት ቢሆን ፎቶ ፎቶ በመለጠፍ የሚመጣ ነገር የለም። ሰው የሆነ ፐርሰን አናግሮ ይቅርታ እንዲጠይቅ ማድረግ ነው። ወይም ደግሞ እናንተ ይቅርታ መጠየቅ ነው፣ በውስጥ በኢንቦክስ አለቀ። እና በፎቶ እኔ የሚሆን ነገር የለም ብዬ ነው የማምነው። እንደው እንደ ሀሳብ ነው ያስቀመጥኩት። ግን ይቅርታ መጠየቅ ሽም ትልቅነት ነው። እኔ ከዚህ በላይ ምንም ልል አልችልም። ትንሿ ካለች ተመለሽ ለእኔ ዌብሳይት ገብቷል ይመስለኛል። ምትውስጥ ነገር ካለ ማጠቃለያ ያስጧቸው እና እንግዲህ ምንም ማለት አመሰግናለሁ። እኔ እንደ ያስቀየምኳችሁ ካለ እንደ አማራ ያስቀየምኳችሁ ሰዎች ካሉላችሁ ይቅርታ። ያው ሰው ሆኖ ማይሳሳት የለም። በስሜት ተናገር ሊሆን ይችላል። በስክ ሰሞኑን ይቅርታ እና ሁላችሁንም አመሰግናለሁኝ። መሳሪ ነሙኒት ዜድ ሁላችሁ መማርዬ ሚኬ መማርዬ፣ በጣም እናመሰግናለን። ነታለ ማሳባችን ተቀብለሽ ቤት ከፍተሽ እንደዚህ ይቅርታቸውን ስላሰሙን እናመሰግናለን። ሌላ የሚለው ለን አንዳንዴ ትልቅ ሰው አይት ተባረጊ ዌብሳይት የምትለው ነገር አለ። ነገሩ ትንክበነች ምንም የለም። አይ ትንሿስ የመጨረሻ የምትይው ነገር አለሽ? ምንም ነገር የለኝ በእውነት እንደዚህ እንደዚህ እንኳ ሀሳባቸውን በደንብ አርቲኩለት አድርገው መናገር የማይችሉ እህቶቻችን ግን በጣም ነው የሚገርመኝ ሰው በሰው ተጠላልፎ እንደት ነገር ውስጥ እንደሚገቡ ዞሮ ዞሮ እንረዳሻለን። ምንም እውነታ ቢኖርም አትናገሪም፣ ምንም ነገርም የሚለው በቃ በዚሁ ይቅርታ ተባባሉ። ሳሪ ከዚህ በኋላ እንደ እውነት ለመናገር አንደኛ ቅርብ ናችሁ፣ የምትኖሩበትም አካባቢ እንደ ትልቅ እህት ተረዷት፣ ትንሿን ማንም ሰው አታክ እንዳያደርግብነታችን ስለሆነች ሳሪ አም ሲሪስ እና በቃ የእህትነት እና የናትነት ባህሪያችሁን በእህታችን ላይ እንድታ እኔ ይሄን ነው የምፈልገው። አንደኛ ልጅቱ እንደዚህ አይነት ነገር ማይሳካላትም እና ሰዎች በዳር በምናምን ጠላልፈው እንዳይነግስ ያደረጓትን በጣም ና ያዘንችና ችግር የለም። ማመን ያለበት እንደ አማራ እንደ አማራ ነው። ከዛ ውጭ ግን ለማንም እኔ መስመኝ የጥጥ ነው። ወንድሜ ታውቀኛለህ። ሰውን አከብራለሁ። ሰውን ወዳለሁ። ከዛ ውጭ ግን ጎጠኛ እኔ አክሰፕት አላደርግም። ስለዚህ እንደ አማራ አማራ ነን። ልንሳሳት እንችላለን። ልናጠፋ እንችላለን እንታረቃለን፣ እንጋጫለን፣ አንድ ላይ ነን። ከዛ ውጪ ግን እኔ ሳይደርሱብኝ አልደርስም። አመሰግናለሁ። እሷንም ይቅርታ ጠይቅያለሁ። ሁሉንም ሁሉንም ሰው የተባለ ሰው በሙሉ ይቅርታ ጠይቅያለሁ። ከዛ ውጭ ምንም ማድረግ አልችልም። መልካም ጊዜ መማር። አመሰግናለሁ። በደንብ ተናግሮታል። ሳርዬ እህታችሁ ናት። ትንሳ እንደ እህት ዋት ሙኒትም ይቅርታ ተባባሉ። በቃ ከትንሿ ጋር በቃ እኛ ደስ እንዲለን ይቅር ይቅር ተባባሉ፣ ሰላም ፍጠሩልን። ትንሿ ልጅ ትንሽ እህታችሁ ያት ሞኒት እኔም ያው ባያገባኝም ግን እንደ እህት ማለት የሚሰማኝን ስሜት ነው። ያው ሳሪ ሙኒት ማለት ትንሽ ናት፣ ልትሳሳት ትችላለች። እንዴት ነው ብዙ ጊዜ ስለሚዲያው ላታውቅ ትችላለች፣ አነጋገር ላታውቅ ትችላለች። አለ አይደለ እና ብትረዷት እና ቂም ባት ይዙባት ልጆችም የሆነ አንድ ሰው መቶ በጻፈው ያንን አንብባ ወይንም ባትከፋ ባታዝኑባት ደስ ይለኛል። እኔ ኧረ አይሆንም፣ እኔ ይሄ እንዳይሆን አለ እንደኛ ሀሳብ ነው የማታዝኑባት። አትቀየሟት፣ አትቃ እህታችሁ ናት። እንደዛ ብትዝረዷት ደስ ይለኛል። ሙኒት፣ እስኪ ለትንሿ ከልብ ይቅርታ አድርጌላታለሁ በይንና ሰሚን እስኪ ሲስተ፣ አሁን የለት ሚኪዬን ያንደርስታ ያደረኩት ነገር ስላለ ከፎቶ አለጣጠፍ አንጻር ሁም ብሎ የሆነ ሰው ያው የኔንም ግልፍተኛነት የሚያቅሰው ያደረገው ነገር አለ ስለዚህ ጠላትን ለማናደድ ስል ትንሿ፣ እኔ ይቅር ብዬሻለሁ፣ ይቅር እንደምትይኝ ሲጀመር፣ ከአንቺ ጋር አልተጣላሁም፣ ከጓደኛሽ ጋር ነው የተጣላሁት። እሱም ደግሞ በቦታው ስለነበርሽ ቀድሞ የተናገረው እሱ ነው እንጂ እኔ አይደለሁም። በደንብ አድርግሽ ታውቂኛለሽ፣ እኔ ካላልኩኝ አልነካም። ግን አሁን ሊያነካካን የፈለገው እንዲያፍር ስለምፈልግ፣ አንቺንም ይቅርታ አድርጊልኝ፣ ባለቤትሽም ይቅርታ ያድርግልኝ። እኔም ይቅርብያቸዋለሁ ያንን ሰው ግን እኛ ተባብረን አውቀን ደግሞ ማሳፈርም መቅጣትም አለብን። እንግዲህ እሱ ለለን የቤት ስራ ሰተናን አጣርታ ማን እንደሆነ የዛ ፎቶ የመጀመሪያ የፖሰተውን ሰው እሷን ታሳውቀጠቅመመሰግነው በጣም ነው የማመሰግነው። እኔ በጣም ደስ ብሎኛል፣ ሙኒቲዬ በጣም ነው ደስ ያለኝ። ትንሽ እስኪ አንችም ደግሞ ይቅርታ አበሉኝ ብለሽ የሆነ ነገር የቅርታ ድምጽሽን እንስማና ተናገሪ። ትንሽ ባይሆን ይሄን ደግሞ ህዙሽ እኔ ነኝ ይቅር ማለት ያለብኝ። አመሰግናለሁ፣ ለሁለታችንም ይቅርታ ስላደረግሽልን እና ተባረጊ። ሲጀመር አንቺ ነሽ ለኛ ሌላ እኛ ነን ነው። አሁን አዚጋ አንደርስታንድ ማድረግ ያለብሽ፣ በሰዓቱ እንደ እናት እንደ እህት እንዳክስት ነው ልንቆጣሽ የጠራነው። ይሄንን ድራማ የፈጠረውን ሰው ነው አግኝቶ መቀጣት ያለበት ማፈር ያለበት። አወዝ አግባ አለ። አንድ ሳምንት ሆነ። ወደ ሳምንት ምንም ሪዛልት የሌለው ያ አፍ ንግግር ነው ትርፋል አልመጣም። ይሄ ግን ደም ምን ያፋስስ ድንግና ነው። ታንኪ ታንኪ ትንሹ ሳሪ ታኖ ኢለኒ በጣም በጣም እኔ ከማከብሽ ፍሬ እንዳከብሽ በአትሊስት የትንሹ አንቲን ፋሽ ሆነሽ አውርተሽ ነገሩ ትንሽ እንኳን ፈረን ይስላልሽ። ታንኪ ዩ ኢኒሲስ በጣም ይሄን ነው ማለት ነው። ታባረክ ሁለተኛ ግን በእንደዛ አይነት ነገር እንድንቀመጥ እንዳትጋብዙ ማለት ነው። በጣም ነው ማሰግነው ማሪያምን እጅግ በጣም ነው የምናመሰግናችሁ። ሁላችሁንም ስላከበራችሁን፣ ሰላም ስለፈጠራችሁ፣ ይቅርታ ስለጠየቃችሁ ሁሌም ከፍ ከፍ ያላችሁ ናችሁ። ሁላችሁንም እህቶቼ በጣም ነው የማመሰግነው። በጣም ደስ ብሎኛል፣ ትልቅነታችሁን ያየሁት በእውነት በጣም ክበሩልኝ። እኔ እንጃ ወርድ የለኝም ሌኒን ቴንኪ ሰው ማች ሙኒትዬ ሳርዬ፣ ትንሿ በጣም ነው የምናመሰግነው። በቃ ይቅር ተባብላችኋል። ከዚህ በኋላ አንድ ነገር ጸብ ምናምን እንዳናይ፣ ማንም ምንም ለጥፎ እንዳያወራ ከዚህ በኋላ እህትና ወንድም ናቸው፣ እህትና እህት ናቸው። ተከባብረን ተዋደን እንቀጥላለን። ጠላት ይፈር። በጣም ነው ደስ ያለኝ። የመጨረሻው ነገር መማር ምንድን ነው አሁን ሲወጡ ሲታረቁ የማይፈልጉ ሰዎች ፖስ ሊለጥፉ ይችላሉ። በሁለቱም ወገን ኃላፊነቱን የምትወስዱት ለኔና እነሳሪዬ አስጠፉልን። የፖስተ ሰው ካለ የሁላችሁን ነው የምታውቁት። እሺ ከዚህ በኋላ ፒስነን ሶል ከታይ ትታየኛለ። ወንድማችን እንግዲህ ለጊዜውም ቢሆን እዚህ ያሉትን አስማምተናቸውን አማራ ወንድማችን አልመጣም ይቅርታ ጠይቀዋን በቃ ፒስ ተፈጥሯል። ፒስ ፒስ። ከዚህ በኋላ ምንም ነገር የለም። ስላከበራችሁን እግዚአብሔር ያክብርልን። የሽማግሌ ወግ ነው። መማር መርቅ ይወዳል። መራቅ ማን ፈልጋል? ሪከርዶች እና እስከ ዛሬ ፎቶ ስትለጥፉ ለነበራችሁ፣ እስኪ የኔና የሳሪን የትንሿን ፎቶ አድርጋችሁ ደግሞ ለጥፉ፣ ታርቀዋል ልል ብላችሁ እስኪ አድርግ። አሁን ትወጣ ፖስተዋለሁ። አሁን ነው የምፖስተው እኔ ፖስተዋለሁ እንዴ በጣም በጣም ደስ ብሎኛል። እውነት ለመናገር እንደዚህ ደስ ይላል በእውነት ሚኪ ለተባረቅ፣ ሚኪም በጣም በጣም በቃ ሰአት እራሱ አልመቸን ብሎ እንዴት እናድርገር ይሄ ነገር እየሰፋ ነው፣ አረ መማር እየተሉ እናድርገው ምናምን እያለ በቃ እኔም እሱም አልመቸን ሆኖ ነው እስከ ዛሬም የረዘመው። ግን በጣም ትልቅ ቦታ አለኝ። ሚኪዬ ክበርልን፣ ወንድማችን። አመሰግናለሁ። ደህና ቆዩኝ። ይ ቴንኪው በጣም ፎቶ እንዳትረሱብሳሳወዳቸዋለ በቃ መማርዬ፣ እናመሰግናለን። የእኔ ወርቅ እህት፣ የምንኮራብሽ እህት ዓለም ክበሪልን። እናመሰግናለን። እንደናደርግ ሁላችሁ አሜን አሜን። ማየንም ሰላም በሉ። ማነው ቴንኩ በሉ። ሰላም ሰላም ሰላም። አለን አለን አለ አልፎ አልፎ ሰላም ወይ። ዌብሳይትዬ ትልቅ ስራ ሰራችሁ። በጣም በጣም ደስ ይላል።

በነገራችን ላይ ያደረጋችሁት ነገር በጣም ልብ የሚነካ ደስ የሚል ነገር ይሄ ነው። በቃ ው አላህም የሚወደው ሰላምን ነው። ደስታ ለራስሽ እንኳን ራስሽ እንኳን ሪላክስ ሆነሽ የምትተኝበት በቃ ሰላም ሲኖር ነው። ውስጥ ሲሆነች ነገር ካለች እሷ አብሰልስላ አብሰልስላ መጥፎ በሽታ ትሆናለች ማለት ነው። ገብቶሻል ራሳችንን ማሸነፍ ነው ያለ ነው በቃ ሰላም ለመሆን እና አላህ እንደዚህ ተሰብስባችሁ ሰላም እንደፈጠራችሁ አላህ በቤታችሁ ሰላም ይግባ፣ ደስታን እንጂ መጥፎን ነገር አትስሙ። ሙኒትዬ እህታችን ወረደች መሰለኝ ሁላችሁም። አርፍጄን የገባሁት በጣም ነው ደስ ያለኝ በቃ ሰላም በመፍጠራችሁ በእህቴ መማር ቤት በጣም ደስ ብሎኛል። በሽታ ነውና በቃ የልባችሁን የንየታችሁን ነገር ሙራዳችሁ ይመለስ። ይሄ እኮ መልሱ ለአላህ ነው መልስ የሰጣችሁት ቢኮዝ፣ ፈጣሪያችን መከባበርን ምንን ሁሉ በእምነታችን ስላለ ጥሉንም ሁሉን ነገር ወደዛ ስታሸሹ በቃ ከአላህ ጋር ጥሩ ኮንታክት አላችሁ ማለት ነው። አለቀ እና ለእናንተ ብቻ አይደለም፣ ዋናው ደግሞ ፈጣሪያችንን የሱን ቃላት በማክበራችሁ በጣም ደስ ብሎኛል። እኔ ወዳችኋለሁ ሁላችሁም። አዎ ይሄን ለማለት ነው። በጣም ደስ የሚል ነገር ነው። እንሻላ አላህ ያርቅላችሁ። እንግዲህ ፕሮግም ሚዩት ነሽ፣ ሚዩት ነሽ። ትንሿንና ነጺን ደግሞ እናንተ አስታርቁ እሺ። እዛ ቤት የምትሄዱ ገብታችሁ ትንሿና ነጺ እንግዲህ ነጺናት ነገሩን የሚያመጣችሁ አስታርቂን ብላ ያለችው እሷ ስለሆነች ትንሿና ነጺ ወስዳችሁ። ታማቾች ናቸው። የአንድ ሰፈር ልጆች ናቸው። በደንብ ይተዋወቃሉ። ምናልባት በዚህ አይነት ምክንያት ተጣልተው ከሆነ አስታርቋቸው። እሺ፣ ማሂ ኢልዬ፣ ማሪ ሁላችሁ አስታርቋቸው። ቋቾ መማር እንኳን ችግር የለም። እናንተ እዛ ወስዳችሁ ነፂ ጋር እሺ። ችግር የለም፣ እናስታርቃቸዋለን። በጣም ነው እና ሌላ ጸባለን እናመሰግናለን። አይ የለም፣ እናመሰግናለን። መማር የታለም፣ እንወድሻለን፣ እናከብርሻለን፣ እናመሰግናለን ላደረግሽው ነገር ሁሉ። እሽታለን፣ በጣም እናመሰግናለን። ደስ ይላል። በጣም በጣም ነው ደስ የምትሉት። አኮርኛላችሁ እኮ ደስ ስትሉ እግዚአብሔር